የቀበሌ ድስት ፈቅፋቂ ምን አባታችና ነው? እስኪ ቆሙላት። ለምን እሷን ስትሳደባ ነገን ትንትንሻል። ምን አባቷ ታመጣለሽ? ቪዲዮ እየቆራረጠች ዞዬ እንዲብላ ዞዬ ደግሞ ዞዬ በውስጥ የለሽ ይቅርታ ጠይቂያለሽ። በላይ ደግሞ እሙሙሽን ደግሞ ምን አባሽ ሙሟለሽ? በጮ ማተ ሞልቶ እንቅስቃሴ አድርጊ። ገበሎ ዘፈት እንዴ! ምን አባታቸው ወሬ ያወራሉ? አንድ ቀን አልቆሙላት ስትሰድባት እንደዛ አፋቸውን አንድ ነገር ተተራ ነገር ተተሻ፣ ቢያንስ እንኳን ለምን ተነካቸው ብዬ ነው እንትን ያልኩት። እስኪ እናንተ ቁሙላት፣ አጋሰስ ኦሮምኛ ክፈች። አንድ ጦርነት እያረኩኝ ከዛች ጋር ስለሆነ አይሆንም እንዳይ ለጊዜው በእሷ ዘንድ እንዳይከፈቱ ማለት ቀንዴ ቤታዘ ምን አባቷች ጉልበቷ የጠቆረ አሻሮ ደሞ ከኔ ጋ ታውራለች። ቂጥሽ ሁሉ ሳይቀር ነው ጥቁር ኮኮስ ቆፋሪ። ምን አባቷ እዚያ ጋር አፋን ተከፍታል። ጭንቅላቷ ሁሉ ሳይቀር ላሽ የበላው እስኪ ጸጉሯን ራሷ የዝጭፍ የሆነ ቢፎቶ አለን የማ ፖስትላቷል ፀጉሯን ሁሉ አትበጠር። በስረኛው ፀጉሮች ላይ ሁሉ ውሃንና ቅማል እየመረቁ ነው ያሉት። ተነስተሽ አጥጣሪና ውሃን የምትፈሪ ግማታ ጎንደርኛ ፈጭሽ ማሮቲ እበፊላ ደግሞ ሰሞኑን የሚያመጡት ፋሽን ነው። ኩነስኩ የቤታ ተከታዮች ደደብ ናቸው። አንቺ ምን አባሽ አንቺ ተከታይ ዱባ ዱባ ነው የሚያክሉት። ቂጥ የሌላቸው ቂጥ የሌላቸው ልክ እንደ አስካማ በአፋቸው ነው በአፋቸው መልጠው በአፋቸው ነው የሚጠቀሙት። ቂጥ አድፍም ላ የሚከተልሽ እበት። የአንቺ ምን አባሽ ተከታያለሽ። አሸቦ ቁርቁራ ዘዋል ማን አባቷ ሳይከተላታል። ሰው ለመከተል እኮ ሰው መሆን ያስፈልግሻል። እባ አንቺን ቢከተሉ ተንኮልና ክፋት ነው የሚማሩት። እኔን ቢከተሉ ከኔ ጋር መዝናናት መጫወት ነው። አንቺ ቢከተሉ ምን አባሽና ነው የሚያገኙት? ልጅ ልጅ ያለ አባት ማስቀረት ነው ከአንቺ የምንማረው። ከአንቺ ብንማር ምን አለ? ትዳር መፍታት ነው። ለማንም ምናምን ሄደሽ መጋደም ነው። ጤንዚዛ ደግሞ ሰው ናይጄሪያ ጠርሳት ያች አንቺ አለሽ አለ እንዴ? ኡጋንዳዊ ፓስተር ይኸውልሽ። ከአንቺ ምን አባሽ ነው የምንማረው? ልጅን ሶስት ልጁ ፈልፍሎ ወልዶ ቲክቶክ ላይ መለፍለፍ ነው የምንማረው ካንቺ ምድር ምንማረው የልጆችሽን አባት ቀሚስ ለባሽ አድርገሽዋል። ፈታሽ ፈጣሽ እሱማ አሁንማ መንገድ ላይ እኔን እንዴት ለምድር ቤታ ተጣይ ከሚስቴ ጋ ተጣይ ጠብቂ ተጣይ እንዲህ ምናምን የሚለው ሴትኛ ዳሪ አረግሽው። አሉባልተኛ የልጆችሽ አባት አሁን ሴትኛ ዳሪ ነው፣ ካንቺ ተምሮ ነው። አልፈርድበት አንድ አፋችሁ ልፈት ተሙላንት ማናፍም የሚከፍት እንሻለሁ ማን አባሽ አባሽ ላንቺ ስቆምልሽ እካክ። በቃ ቤታ ዘፈን ስትፈልግ እኮ ነው፣ ከዛ ዘፈኔ ጋር አሁን ታልቁ። እኔ አንቺን ማለት ነው፣ ህይወትሽን ሁሉ ረስተሽ ቤታ ቤታ እንድትይ ነው ማረግሽ፣ ቤታ ቤታ እንድትይ እኔ ለአንቺ ሰለብሬትሽ ነው። ትቀልዳለች እንዴ ስለኔ እኔ እንደራሱ። አሁን ይሄን ስላንቺ ስላወራው ዝቅ ብያለሁ ማርያም። እንዴ ዲቦራን እንትን ስላለቻት ነው እንጂችን እቺ በክት። እኔ ረስቼ ትቼ ጥያታለሁ ንፍጣም ፓንት ፓንት የሚጠብኝ ሴትዬ፣ ምን አባሽ ፓንት ደግሞ ትለብሻለሽ? እበት ሸፋፋ እግርሽ ተሻፉ። ስንት የጎረቤት እቃ የጨረሰ ደንበራ፣ ግማናት፣ እንቁርፊት፣ ነጋይስ ቢረገጥ ኳ እንዲ በስመ አብ መንፈስ ቅዱስ የጎረቤት ወጣ አማሳይ